እግዚአብሔር የሰው ልጅ ከፈጠረው ጀምሮ ርስቱን እንዲወርስ ስሙን እንዲቀድስ ነበር። ይሁን እንጂ አዳም እና ሔዋን በተሳሳቱት ስህተት እግዚአብሔር አንድያ ልጁን ወደ ምድር ላከው። አምላካችንና መድኃኒታችን ኢየሱስ ክርስቶስ በዋ በመዋዕለ ስጋዌው በዚች ምድር እየተዘዋወረ በሚያስተምርበት ወቅት ቀደም ከደቀ መዛሙርቱ ጋር በነበረው ቆይታ ብዙ ነገሮች እንዳስተማራቸው ምንም ጥርጥር የለውም። ለረጅም ጊዜያት ከእነርሱ ጋር ሲቆይ ስለ መንግስቱ አስተምሯቸዋል። ወንጌልን እንዲሰብኩና አጋንንትን እንዲያስወጡ እንዲሁም ደግሞ ድውያን እንዲፈውሱ ስልጣንን ሁሉ ሰጥቷቸዋል። ደቀ መዛሙርቱ ከኢየሱስ ጋር በነበራቸው ቆይታ ሁሉ ከእርሱ ብዙ ሲማሩ ቆይተዋል። አሁን ግን የመጨረሻው ፈተና ወደ ሚፈተኑበት ደረጃ ላይ ደርሰዋል። አስራ ሁለቱም ደቀ መዛሙርት በቄሳርያ ተቀመጡ። የሚፈትናቸውንም ሲያስተምራቸው የቆየውንም መልካሙ መምህር ኢየሱስ ነበር። በብዙ ፈተና ጌታ ለደቀ መዛሙርቱ ያቀረበውን የፈተና ጥያቄዎች ሁለት ሲሆኑ ቀደም ብለን እንደተመለከትናቸው ሁሉ በጣም ቀላል ነበሩ። አንደኛው ጥያቄ ሰዎች የሰውን ልጅ ማን እንደሆነ ይሉታል የሚል ነው። ሁለተኛው ደግሞ እናንተ እኔን ማን እንደሆንሁ ትላላችሁ የሚል ነበር። ደቀ መዛሙርቱ የመጀመሪያውን ጥያቄ በጥሩ መልሰዋል። ይህ ጥያቄ ሌሎች ሰዎች ስለ ኢየሱስ ክርስቶስ ካላቸው ግንዛቤ ተነስተው የሚያወሩትን ደቀ መዛሙርቱን የሰሙትም እንዲህ እና እንዲህ ይላሉ ብሎ መናገር ብቻ ነው። እዚህ ጋር የተሳሳተ መልስ ሊኖር አይችልም፤ ምክንያቱም ሰው እንደ መሰለው እየተናገረ ያለውንና እነርሱ እንደሰሙት እንደዚያውም ለኢየሱስ ክርስቶስ መመለስ ብቻ ነው። ነገር ግን ሁለተኛው ጥያቄ ከመጀመሪያው ይልቅ ወሳኝ ጥያቄ ነው። እናንተስ እኔን ማን እንደ ሆንሁ ትላላችሁ? በዚህኛው ላይ መሳሳት አይኖርባቸውም። ሶስት ዓመት ተኩል ከነርሱ ጋር ብዙ ሁኔታ ሲያልፍ በብዙ ሁኔታ ሲያልፍ የነርሱን ማንነት ካላወቁ የእርሱን ማንነት ካላወቁ እጅግ የሚያሳስብ ይሆናል። ጌታ ለደቀ መዛሙርቱ ያቀረበው ይህን ጥያቄ እጅግ በጣም ከፍተኛ ጥንቃቄ ነው። እጅግ በጣም ከፍተኛ ጥያቄ ነው። ለደቀ መዛሙርቱ ብቻ ሳይሆን በምድር ላይ የሚገኝ እያንዳንዱ አማኝ መጠየቅ ያለበት ጥያቄ ነው። ጌታ ኢየሱስ ክርስቶስ ላንተ ላንቺ ማን ነው? ይህ የብሉይ ኪዳንም ትንቢትም ሆነ የአዲስ ኪዳን የወንጌልና የመልእክታት ሁሉ መደምደሚያ ነው። ይህ ጥያቄ በትክክል ለመመለስ ካልቻል የክርስቶስ ሕይወት ትርጉም አልገባንም፣ በአሸዋ ላይም ተመስርተናል ማለት ነው። ኢየሱስ በተመላለሰባቸው ስፍራዎች ሁሉ የኖሩ ሰዎች ስለ እርሱ የነበራቸው አስተያየት የአንዱ ከሌላው የተለየ ነበር። አንዳንዶቹ ንጉሥ ይውልልን ብለዋል። በጊዜው ከተፈጠረው ሁኔታና የተነሳ የፖለቲካ መሪ ሊያደርጉት በመሞከር ይንገስልን ብለዋል። አንዳንዶቹ ደግሞ የአጋንንት አለቃ ነው፣ አጋንንት ያውጣልን ብለዋል። ሌሎች ደግሞ የጠራቢ ልጅ ነው ብለዋል። እንደ ሰዱቃውያንና እንደ ፈሪሳውያን ያሉት ደግሞ አሳች ነው፣ ኃጢአተኛ ነው ብለዋል እንጂ ደቀ መዛሙርቱ እንዳሉት ብቻ አልነበረም። ደቀ መዛሙርቱም በአገልግሎታቸው ምክንያት በህዝቡ መካከል በተመላለሱባቸው ጊዜያት የሰሟቸው እነዚህ ሊሆኑ ይችላሉ፣ እንጂ ሌሎች አሉታዊ ሰዎችም የሰነዘሩ ነበሩ። ሰዎች ያሉትን ቢሉ፣ ደቀ መዛሙርቱ ግን ስለ ኢየሱስ ክርስቶስ ትክክለኛ እውቀት ሊኖራቸው ይገባል። እኔን ማን ትሉኛላችሁ? ወንጌላዊ ማቴዎስ ይህን መልእክት ሲያቀርብ ወንጌላዊ ማቴዎስ ይህን መልእክት ሲያቀርብ ገና በቁጥር 13 ላይ ኢየሱስ ከደቀ መዛሙርቱ ጋር ወደ ፊልጶስ ቂሣርያ እንደመጣ ይናገራል። ይህ መልካካዊ ይህ መልክዓምድራዊ አውድ የዚህ ንባብ ክፍል ውስጥ መጠቀሱ የራሱ የሆነ ስነ መለኮታዊ እና ታሪካዊ አንድምታ ያለው ነው። በክፍሉ እንደምንመለከተው ጌታ ከደቀ መዛሙርቱ ጋር የነበረውን አገልግሎት ጊዜውን የአገልግሎት ጊዜውን በገሊላ ባህር ዙሪያ ባሉ የሰሜንና የምስራቅ አካባቢዎች ነው። በዚያ ሁሉ የቂሳሪያ ከተሞች የነበሩ ሲሆን አንደኛው በኢየሩሳሌም ከተማ በስተምዕራባዊ ዳርቻ አካባቢ የሚገኘው ከተማ ነው። ሁለተኛው ቂሳሪያ ደግሞ በፍልስጤም ምድር በሰሜን እና በምዕራብ ጫፍ ላይ የሚገኝ አካባቢ ሲሆን ለዳን በተሰጠ እና በጣም ታሪካ የሆነ ስፍራ ነው። ደቡብ ቂሳሪያ ደግሞ ለቤርሳቤ የተሰጠ መሬት ሆኖ የዮርዳኖስን ወንዝ መነሻ አካባቢ ነው። በአካባቢው ፓን በሚባል የግሪክ ጣዖት ስም የተሰየመ ፓንያስ የሚባል አነስተኛ ከተማ እንደነበር ይታወቃል። በተጨማሪም በዚህ አካባቢ ከፍታው 9232 ጫማ የሆነ የሄርሞን ተራራ ስለሚገኝበት አካባቢው በጣም ታዋቂ ነበር። ከእንግዲህ ደቀ መዛሙርቱ ጋር የተለየ አምልኮ ስርዓት ወዳለበትና በጣም ታሪካዊ ወደሆነው ወደዚህ አካባቢ ደረሰ። በወቅቱ ፓን የተባለችው የግሪክ አምልኮ በአካባቢው ባሉ የአሕዛብ ህዝቦች ላይ ተጽዕኖ አሳድሮባቸው ስለነበር ህዝቡ ሙሉ በሙሉ በግሪክ ስርዓት አምልኮ ተጽዕኖ ስር ወድቆ ነበር። በአሁኑ ጊዜ ያ አካባቢ የሶርያ ግዛት ሆኗል። ጌታ ኢየሱስ ወደ ፊልጶስ ቂሣርያ ከደቀ መዛሙርቱ ጋር የመጣበት ታሪክ በጣም ወሳኝ መሆኑ ሦስቱንም ወንጌላውያን ማለትም ማቴዎስ፣ ማርቆስ እና ሉቃስንም እንደተነሱበት ዓላማ አንጻር ተርከዋል። ማርቆስ ኢየሱስ ወደዚያ የመጣው ከጸሎት መልስ መሆኑን ይነግረናል። ጌታችን ከደቀ መዛሙርት ጋር በእነዚያ መንደሮች ሲመላለስ እና በግሪክ ህዝቦች መካከል ሲያልፍ በራሱና በደቀ መዛሙርቱ መካከል ባለው ግንኙነት ውስጥ ወሳኝ የሆነ ጥያቄ አቀረበላቸው። ስለዚህ ይህ ኢየሱስ ደቀ መዛሙርቱን ሲያሰለጥናቸውና ሲያስተምራቸው እንዲሁም ብዙ ተአምራትንም ሲያለማመዳቸው ቆይቶ የመጨረሻው ፈተና እየሰጣቸው ያለ ይመስላል። ምናልባት ህዝቡ አህዛቦች ወይም ግሪኮች ፓን ለተባለችው ጣዖታቸው የሚሰጡትን ክብር፣ ጥንቃቄና አክብሮት በመንደሮች መካከል ሲያልፍ ገምግመው ይሆናል። ሰዎች ሁሉ ስለአምላካቸው የሚሉት አላቸው። ስለ ኢየሱስም የሚሰጡት የተለየ ስያሜ ነበራቸው። ሌሎች ስለ እርሱ የፈለጉትና የመሰላቸውን ይበሉ። በስሙ የተጠሩ ደቀ መዛሙርት ግን ጌታቸውን የተረዱት እንዴት እንደሆነ መግለጽ ስላለባቸው እኔን ማን ትሉኛላችሁ? አላቸው። አሕዛቦች ለማያውቁት አምላክ ይሰግዳሉ ያመልኩትማል። የሚያውቋቸውም ቢሆን የሚያድኗቸው አይደሉም። የእስራኤል አምላክ ግን ራሱን ለሕዝቡ የገለጠ የሚታወቅ፣ ያዳናቸውና የሚያድናቸው አምላክ ነው። የእነርሱ ዳኝነት በእስራኤል ብቻ ሳይሆን በአሕዛብና በነገስቶቻቸውም ሁሉ የታወቀ በመሆኑ ናቡከደነፆር የተባለ የባቢሎን ንጉሥ ሲመሰክር፣ እንዲህ የሚያድን አምላክ የለም ብሏል። እግዚአብሔር ራሱ ከማናቸውም የአሕዛብ አማልክት ጋር እንደማይመሳሰል ሲያረጋግጥ እኔ ከማን ጋር ታመሳስሉኛላችሁ፣ ከማንስ ጋር ታስተያዩኛላችሁ እያለ የእስራኤልን ሕዝብ ይጠይቃቸዋል። በብሉይ ኪዳን እግዚአብሔር ለሕዝቡ የሚያቀርብላቸው ጥያቄ እነርሱ ከማን ጋር ማወዳደር እንደም እርሱን ከማንም ጋር ማወዳደር እንደማይቻል እና ከአማልክት ሁሉ የላቀ መሆኑን የሚያሳይ ነው። ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ያቀረበው ጥያቄ እኔን ማን ትሉኛላችሁ የሚለው ግን ደቀ መዛሙርቱን ስለ ጌታ ኢየሱስ ምን ያህል እንደተረዱ ለማሰብ ለማሳሰብ የቀረበ ጥያቄ ነው። የኢየሱስ ደቀ መዛሙርት ብቻ ሳይሆኑ ዛሬ በዚህ ዘመን ያለምንም ያለንም አማኞች ሁላችንም ስለ ኢየሱስ ምን ያህል ገብቶናል? ዛሬ ቤተ ክርስቲያን ስለ ኢየሱስ ምን ትላለች? የያዝነው ነገረ መለኮት ከሚያስረዳው ሌላ በሕይወታችን የምንመሰክረው ኢየሱስን ምን ብለነው ነው? በሕይወት ውጣ ውረድ ውስጥ ስናልፍ የምናምነው ጌታ ኢየሱስን ለእኛ ማን ነው? ኢየሱስ ማን እንለዋለን? ለእኛ ለእናንተ ማን ነኝ ቢልስ ይህ ጥያቄ በትክክል መመለስ ይኖርበታል። ምክንያቱም ዘላለማዊ መዳረሻችን የሚወስነው በዚህ ጥያቄ በምንሰጠው ምላሽና በምላሹ ላይ ተመስርተን በምንኖርበት ህይወት ነውና። በዚህ የመጨረሻ ፈተና የጌታ ደቀ መዛሙርት ሳይወድቁ አልፈዋል። እንደ ሌሎቹ የሚያጠራጥር መልስ አልሰጡም። የጌታ ማንነት በሚገባ ገልጸዋል። ጴጥሮስ እንዲህ ሲል መለሰ፣ አንተ ክርስቶስ ያው እግዚአብሔር ልጅ ነህ አለው። ይህ ምላሽ ዘርዘር አድርገን የተመለክት እንደሆነ አጭር የሚመስል ግን ትልቅ ቁም ነገር ያለው ነው። ጴጥሮስ ኢየሱስን አንተ ክርስቶስ ነህ አለው። ይህ አስደናቂ አገላለጽ ነው። ክርስቶስ ነህ ሲል ከብሉይ ኪዳን ዘመን ጀምሮ ሲጠበቅ የነበረው የተቀባው መሲህ ነህ ማለቱ ነው። አይሁዶች ጌታ ኢየሱስን ስለ እርሱ ነቢያት የተነበዩለት ህዝብ ሁሉ ያድናቸው ዘንድ ይመጣል ተብሎ ይጠበቅ የነበረ እርሱ ነው ብለው ሊቀበሉ ባይችሉም፣ ሐዋርያት ለጌታ ምስክር ሆነው ራሳቸውን ገለጡ። አንተ ክርስቶስ ነህ፣ አሉ አንተ ክርስቶስ ነህ፣ በእግዚአብሔር የተገባህ ነቢያ ስላንተ አንተ የተነበዩልህ ስለትመጣ እንደሆነ ተስፋ የተገባልህ የዘላለም ንጉሥ ለዘላለም የምታድን ነህ፣ ሊቀ ካህናታችን ነህ ማለቱ ነው። የጌታ ሐዋርያትና የጌታ ሐዋርያት ገና ጌታን ሲቀበሉ የተነግራቸው ነቢያ ስለ እርሱ የመሰከሩለትን የናዝሬቱን ኢየሱስን መሲሁ አግኝተነዋል ተብለው ነው ጌታ ስለ ራሱ ሲጠይቃቸው ሲጠይቃቸው ያስተማራቸው መሲህ፣ ተአምር ያደረግላቸው መሲህ፣ ከሁሉም የአይሁድ መምህራን የሚበልጥ የብዙዎች እንቆቅልሽ የፈታ ድውያን የፈወሰ ሙታንንም ያስነሳ አጋንንትና ማዕበል ሁሉ ሲገዙለት ያዩት መሲህ የተቀባ የእግዚአብሔር ልጅ መሆኑን ባደረጋቸው ሁሉ ባዩትም ሁሉ አሁን አምነውበታል። ስለዚህ አንተ ክርስቶስ የያው እግዚአብሔር ልጅ ነህ አሉት። እኛም ከእርሱ ጋር ኢየሱስን አንተ ለእኔ ክርስቶስ ነህ። ከአንተ ወደ ማንም ሊሄድ አልችልም፣ ምክንያቱም አንተ የሕያው እግዚአብሔር ልጅ ነህ ልንል ይገባል። ጌታ ኢየሱስ ክርስቶስን አውቀነው ስንከተለውና ስናመልከው አምላካችንና አገልግሎታችን አምልኮታችንና አገልግሎታችን ትርጉም ይኖረዋል። ጌታ ኢየሱስም ለእኛም መሲያችን የሕያው እግዚአብሔር ልጅ ነው። እርሱ ክርስቶስ ነው። እርሱ የዘላለም ሕይወት ቃል ነው። ሁሉን ትተ ብንከተለው ያዋጣናል። ሁሉ ቢጎርልና ቢያንስብን የእርሱ እጅ ግን